በመጀመሪያ ጀምሮ ነው ሎን የሚከታተሉት ይሄ በሙሉ የሚያደርገው የገዛ አጎቱ አክሊሉ የሚባል ሰውየ ነው እዛ የሴትን ጣዕም ያለበት ሴት ልጅ ከክፍለ ሀገር ትናንሽ ልጆችን ከክፍለ ሀገር አምጥቶ በሴት ልጅ ህይወት ላይ የሚጫወት አቤልን ቤት እንደሚፈልግ ሰምተው እዛ ቤት እንዲገባ የተደረገው ሆነ ተብሎ ነው የሚገርማችሁ ነገር አበበን ከመጀመሪያ ጀምሮ ከነ ሊያ ከነ አክሊሉ ማለት ከአቤል አጎቶች ጋር እንደሚሰራ ነው የደረሰበት። በዛ ሰዓት ቤቱ ዘበኛ እንደሚያስፈልገው ስለሚያውቁ ቤቱም ዘበኛም ራሳቸው የአቤል አጎት ነው አዘጋጅቶ የጠበቀው። ከዛ በኋላ ዘበኛ ይፈልጋለሁ፣ ዘበኛ የምትፈልግ ከሆነ በጣም ምርጥ ዘበኛ አለ፣ ታማኝ የሆነ ዘበኛ አለ እሱ ብትቀጥረው ይሻልሃል። ከዚህም በፊት እዚህ ቤት የሚጠብቀው እሱ ነው። ስለዚህ ሌላ ሰው ከምታመጣ ቤቱም ያውቀው ሰፈሩም ያውቀው ሰው ይሻልሃል ብለው ነው በዛ ሰዓት አበበን የሰጡኝ። አበበን ሳየው ጊዜ በጣም ጥሩ ልጅ ነው። መጥፎ ባህል የለበትም። ሲታይ ጊዜ የስራ ሰው ይመስላል። በቃ አነጋገሩም ሁሉ ነገር አሳዝኖ እሺ ይሁን እኔ የሌላ ሰው መከፍለው ብር ነው ብዬ ነው ይቀጠር ያልኩት። ግን ነገር ግን እነሱ የአቤል አጎት ሆነ ብሎ አቤል ለማጥመድ አቤልን ወንጀል ውስጥ ለመክተት ሆነ ብሎ አስቦ ተነስቶበት ነው ይሄ በሙሉ ያደረገው ከቤት ጀምሮ። የሚገርማችሁ ነገር ከቤት ጀምሮ እስከ ዛሬ ወንጀል ውስጥ የሚከተው ነገር ሰው እንዳያጠፋ ራሄል እሱን እንደገደላት አስቦ የሚያደርጉት እነዚህ ሰዎች ከመጀመሪያ ጀምሮ አቤልን ይከታተሉት ነበር። ለምን በዚህ ልክ ቤተሰቦችን በዙሪያው በመጥፎ ነገር እንደከበቡት አላቅም። አቤል ደግሞ እናቱ መሆኑን ሲነግረው ምንም ሊያምን አልቻለም። እናቴ በምን ሁኔታ እን በምን ሁኔታ ነው ያለው። እናቴ እንኳን አጎትህ መሬት ሊገዛ ነው ስትለኝ ጊዜ እኔ ይግዛ ከኔ ጋር ምንም ከእሱ ጋር የሚያነካካኝ ነገር የለም። ምክንያቱም በጣም ኃይለኛ ጸብ አለን። እዚህ ጋር ሚዲያ ላይ ማላወራው ኃይለኛ ጸብ ስላለብን እኔ ከእሱ ጋር ምንም ነገር አልነካካም። ይግዛ የፈለገ ነገር ይግዛ፣ ግን እኔ በሱ ሕይወት ላይ እጅ አላስገባው ነው ያልኳት ነበረው። እናቴ ጭራሽ ድርጅት እንድትከፍት ወይ ድርጅት እንዳላት እንዴት ላላቅ እችላለሁ። በቃ እኔ መቆጣጠር አቃተኝ ያለ እራሴን ራሱ መቆጣጠር ነው ያቃተው ማለት በቃ የሆነ እንዲ ሰው ስታዩት በአንዲ ሁሉ ነገር ቀይር የሚነገር ነገር አለደ እሱ አቤል እንደዛ ነው የሆነው። እንዴት እናቴን እንዴት ድርጅት ስትሄ ድርጅት ሀለፍትነት ስተዋት ድርጅት ስትመራ እኔ እንዴት አላቅም? ያጎቴ ሚስት ሞታ እኔ እንዴት አላቅም? ግን እነሱ ሆነ ብሎ ያጠመዱት ነገር ይመስለኛል። እናቱም ወይ ሳታውቅ የአቤል እናት ወይ ሰታቅ ይሄ የእኔ ቤት ነው፣ ስለዚህ በአንቺ ስም ልግዛው። እኔ እንግሊዝ ሀገር ነው የሚኖረው የተባለው የአቤል አጎት በአንቺ ስም ይሁን ብሎ አውቆ ነው ወስዶ ያስፈረማት ሊሆን ይመስለኛል። አሁን ብልክ በተረዳሁት አይነት እንጂ በዚህ ልክን እኔ የአቤል እናትን ሂደት ድርጅት ውስጥ ሰራ እንደዚህ ወንጀል የሆነ ድርጅት ስሰራ ጊዜ መቼም የአቤል ሳት ነግሮ አትቀርም። የመጀመሪያ የምታስታውሱ ከሆነ የአቤል እናት እኔ ልጄ እንደዚህ ነገር አያደርግም በምንም ተአምር አያደርግም፣ እውነቱ ይፋ ይወጣል እንጂ እንደዚህ ነገር መቼም እንጂ ያደረግም ብላ ነው የተናገረችው ነበረው። ለዚህ እኔ እንደገባኝ አውቆ ቤት ገዝቻለሁ ያ ቤት በአንቺ ስም ይሁን ብሎ ሂዶ አስፈርሟት ይሆናል። መጨረሻው ምንድነው ድርጅቱ በእሷ ስም ነው የሚሉት ምክንያቱም በቃ ቤቴ ነው፣ ፈርሚ የአንቺ ውክልና ሰጥቼ ሻለሁ አንቺ አስተናግጁ አንቺ መለወጥ በሸጥቼ ያለሽ ካልቻሽ ደግሞ የሌላ ሰው ውክልና ሰጥሽ፣ እነዛ ሰዎች ይጠብቁታል። ይሄ የእኔ ቤት ነው ብሏት ሊያስፈርማት ይችላል። ምክንያቱም ትልቅ እናት ናት፣ ላታነበው ትችላለች ወረቀቱ። መቼም ወንድሟን ወንጀል ውስጥ ይከተኛል ብላ አታስብም። ወንድሟ የልጇን እንዲህ ወጥመድ ውስጥ የሚከተው ሰው ከሰው የሚያበላው እስር ቤት እድሜ ልኩን የሚታሰርበት ወንጀል ውስጥ ልጄን ይከተዋል ብላ መቼም አታስብም እናት እኮ ናት መቼም አታረገው ምክንያቱም አንድ ወንድሟ ነዋ አንድ ወንድሟ እንግሊዝ አገር ቁጭ ብሎ በዚህ ልክን ወንጀል ይሰራል በዚህ ልክን ልጇን ወጥመድ ውስጥ ይከተዋል ብላ መች ታስባለች በጣም ከባድ እኮ ነው ለማመን የሚከብድ ነገር እኮ የተደረገው አቤል ላይ። ለምን? ምን አደረገ? ጥሩ ስላሰራ ለድሆች እንባ ስለ አባት ስለሆነ። ለምን ተብሎ ግን ያጎቱ የበፊት የበፊት የበፊት ቂም በቀል ስላለበት ነው። ዛሬ ሆነ ብሎ ተከታትሎ እግር እግሩን ተከታትሎ ከቤት ከሚከራየው ቤት ጀምሮ ነው ራሱን ያዘጋጀው። ያ አቤል የተከራየው ቤት የሌላ ሰው ሳይሆን የአቤል አጎት? የጓደኛው ቤት ነው አስቡት። የአቤላ ጎት የጓደኛው የዚህ የስልሳ ስድስት አባል ነው። የሚገርማችሁ ነገር ግን በዛ ሳት ደላላው ሲያገናኝ ጊዜ ሰዎቹ ሌላ አገር የሚኖሩት የሚወት ውክልና የተሰጠው ልጅ አለ። ስለዚህ አንተ እንደፈለክ በሁሉ ነገር ጨርሼ ላፈ ደስ እንዳለህ ኑር ነው ያለኝ፣ ያለብ ከዛ በስልክ አገናኝትሆን በስልክ ሳወራቸው ጊዜ ከፈለክ ወር መጨረሻ ላይ ልንፈራመል መታ አንዲት ሴት ናት ወጣት ናት መጣች። ውክልና የሰጠችው ልጅ አለ መጣች እኔ ችግር የለም ከፈለክ በወርወር ክፈልጸኝ ጊዜ፣ አይ ኔ ቦሳ ሰው ስለሆን በወርወር አልከፍልም ልረሳው ይችላለሁ። በስድስት ወር ምናምን አስገባል ሸልኳት። በቃ በስድስት ወር ነው ማስገባላ። አትመጣም ምን አትል ቤቷ ጠይቅ፣ ምንም ማቀው ነገር የለም ነው ያለው። ግን እነሱ ሆነ ብለው ሆነ ብለው ያ ቤት እንዲከራይ ግቢውን ሙሉ ግቢ ስለሆነ ለእነሱ አስክሬን ማስቀመጭ እንዲመቻቸው ሰርቪሶች ምናምን ስላሉ እዛ ውስጥ አስክሬን እንዲያስቀምጡ እንዲመቻቸው አድርጎ ነው አቤል እንዲከራዩ ያደረጉት ሆነ ብለው ሆለም ብሎ ወጥመድ ውስጥ ሊከቱት ነው የፈለጉት። ነበረው ግን ሆነም ቀረ አቤል ከሁሉ ነገር ነፃ ወጥተዋል። ከሁሉም ነገር እውነቱ ታውቀዋል። ሁሉ ነገር አቤል ላይ እዚህ ነገር እጁ ላይ እንደሌለ እራስ በራሳቸው እንደሆነ የአክስቱ ልጅ ሳትቀር ድረስ እኮ ነው በአቤል ላይ ወንጀል የሰራቸው። ምክንያቱም የአቤል እናት ድርጅት ስትሄድ ጊዜ ከልጆቿ ጋር ነው አደለም። የምትሄደው ከእህትዋ ልጅ ጋር ነው የምትሄደው ምክንያቱም የእህትዋ ልጅ የዚህ የአጎትዋ ቀኝ እጅ ናት። የስድስት ቀኝ እጅ ናት። ያ ስለሆነ ወይ አቤል ወይ አቤል እህት ወይ አቤል ወንድም ከሄደ እንደሚታወቅባቸው እዛ ውስጥ ምን እንደምሰራ ወረቀቱ ምን እንደሆነ ስለሚያውቁ እነሱ ምልክቻ አይደርጉ እዛ ድርጅት ላይ አይገቡ እዛ ድርጅት ላይ እንደማይሄዱ አይፈቀድላቸውም። ለምን ካወቁ ለአቤል ይነግሩታል አቤልን ነግሮ ለህግ አካላት አሳልፎ እንደሚሰጥ ስለሚያውቁ፣ ይሄ ጉድ የምታደረገው ደግሞ የአክስቱ ልጅ ናት የአቤል ለምን በዚህ ልክ አቤልን ወንጀል እንዲገባ ለምን በዚህ ልክ አቤልን ላለማወቅ እናቱ ምን ደት ስራ ምን ታድርግ ምን ውስጥ ግባ ምን እንከሰት ያቀርገው ነው፣ ሸፍኖ ነው የያዙት። ምክንያቱም ጉዳቸው እንዳያወጣ፣ ጉዳቸውን እንደሚዘረግፈው ስለሚያውቁ እውነት ለእውነት ስለሚሰራ ስለሚያውቁ እንደ እነሱ ሁሉ ነገር ውሸት እንደማይወድ ስለሚያውቁ አደባባይ ላይ እንደሚዘራጋላቸው ስላወቁ። ምክንያቱም እነሱ ህይወታቸው መሆኑ የተጨማለቀ ህይወት ነው ያሉት። አቤል ይሄ ነገር ሲነግረው እኔ ለእኔ ቤተሰቦች አለ ለእኔ ቤተሰቦች እንኳን በዚህ ነገር እንደዚህ ነገር ሊሰሩ ተውትና የእኔ ቤተሰቦች እንኳን ይሄ ወንጀል ውስጥ ሊገቡ ተውት ተውትና በዙሪያው ሊሄዱ አልፈልግም ያለው በዙሪያው በዙሪያው ሊሄዱ አልፈልግም ነው ያለው። የዚህን ያክል ነው እሱ ለቤተሰቡ የሚጨነቀው አቤል። እንዴት እዚህ የተጨማለቀ ህይወት ላይ ቤተሰቦች ይገባሉ? አይገቡ። ቤተሰቦች ንጹህ ናቸው። ቤተሰቦች እንደዚህ አይነት ወንጀል ውስጥ መቼም ቢሆን አይገቡ ነው ያለው። አያቸው፣ እሱ ለቤተሰቦች ይጨነቃል፣ ለዘመን ለአዝማድ ይጨነቃል። ምክንያቱም ስራው መጥፎ ስራ እንደሆነ በደንብ ጠንቆ ስለሚያውቀው፣ ወንጀል መሆኑ በደንብ ጠንቆ ስለሚያውቀው፣ ጭራሽ እናቱ እዛ ውስጥ አለች፣ እዛ ውስጥ ትሰራለች። በጣም ከባድ የሆነ ነገር ነው። በጣም ላብድ ደርሻለሁ ነው ያለው። ያስብላል እኮ ነገሩ ያስብላል። ለምን ምጭራሽ ያልጠበቀው ነገር ነው። ማመንም መስማትም የሚከብድ እንኳን ለአቤል ለእኛም ይከብደናል። ለአቤል እናት እንደዚህ ነገር አደረገ ሲባል ሁላችንም የደነገጥ ነው። ሁላችን ግራና የተጋባ ነው። ለምን ያልጠበቅነው ነገር ስለሆነ አቤል ንጹህ እንደሆነ ስለምናቅ አቤል ታታሪ ልጅ እንደሆነ ስለምናቅ ወንጀል ነገር እንደሚጸየፍ ስለምናውቅ እንደዚህ ያስጸያፊ ሀገራችን እንኳን ለመስማት ተውትና አገራችን ላይ ለማየት እንደሚያስጠላ ነገር እንኳን እናየው እንኳን ሀገራችን ላይ ይህ ነገር እንዲከሰት ተውትና ውጭ ሀገር ሆኖ እንኳን ለመስማት የሚጸየፈው ነገር አብሄር ቤት ላይ ገባው ማለት ከባድ ነው። የእኔ ቤተሰቦች ምንም ነገር እንደዚህ ነገር አይስሩ ነው ያለው። እናቴ እንደዚህ ነገር አሰር በቃይ ማለት ካሜራውን ይቁምና ቀረጻ ይቁምና እኔ እናቴን ሂጅላ ውራት ነው ያለው። እኔ አላምንም በቃ እናቴ የሆነ ነገር አድርገው ውራት ነው ያለው ለምን እናቴ እንዴት እንዲይ ውስጥ ትገባለች? ይሄ ሁሉም ግራ የሚያጋባ ጥያቄ ነው። ልሁልን ሲሰማ ጊዜ በዛ ልክ ነው የደነገጠው ነበረው። በዛ ልክ ነው ማለት እንዴት ሊሆን ቻለ? የአቤልና ጭራሽ እዚህ ውስጥ እዚህ ውስጥ ሁሉ መረጃ በሙሉ ሙሉ በሙሉ ኦሪጂናል ነው ሲለው ጊዜ አቤል ለማመን ነው ያውቃት የቀለትክ ነው በህይወት የቀለትክ ክቢ ነው ያለው። ማን ያው መጨረሻ እውነቱ እንደሚወጣ ማናችን ማን እንጠራጠር የአቤልን እውነት ወጥቶ እነዚህ በአቤል ላይ ከቤት ጀምሮ እስካሁን ድረስ ህይወቱ ሊበጠበጡ የተነሱ ሰዎች እያንዳንዳቸው የእጃቸው እንደሚያገኙ እኔ ያልጠራጠር፣ እያንዳንዳቸው ማለት ነው። ምክንያቱም በሰው ህይወት ላይ መጥፎ ነገር ያሰሩ ነው፣ በሰው ህይወት ቁማር የተጫወቱ ነው። የእሱ ህይወት ምንም አላሳዘናቸው፣ እነሱ እንዲመቻቸው ነው የሚጓዙት። በአቤልን ለማጥፋት ሆነ ብሎን የተነሱት ለምንድሆን አላውቅም፣ ግን እያንዳንዳቸው እውነታቸው እየወጣ ነው እንዲያለ ይዋረዳሉ።